ፈቃደኝነት ነው። ልክ ልካቸው የሚነጋገሩ ተምለው እኮ በምክንያቱ እሱም ምንድን ነው ሀይሚና ብሩኬ እንግዲህ ዛሬ በፈቃደኝነት ነው። በዛ ላይ ደግሞ ብሩኬ የሀይሚ ቪዲዮ መቼ በየትኛው ሰዓት አይተኸው ነው ቪዲዮ ሰራህባት? እኔ የምሬ ብሩኬ በየትኛው ሰዓት የተፎሰተው ፎቶ ቆየ። ስለዚህ በየትኛው ሰዓት ነው ቪዲዮ ሰርቶ ስሜን እንዳታነሳ ያለችበትን ፓርቶች እንዴት ተጠቀማቸው? ለእናንተ ትቼላቸዋለሁ። ለማንኛውም በዚህ በኩል ደግሞ አብርሃም እንግዲህ ተስፋ እንደ ቆረጥ አይነት ሆነዋል። ዛሬ በቡዙ ቤት ብቅ ብሎ ነበረ ማለት ነው እና ከዚህ በኋላ አትድረስብኝም፣ አልደርስባትም፣ በቃ ሁሉም ነገር ትቼዋለሁ በማለት ያው ሀሳብ ሰጥቶ ነበረ ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ዋላችሁ ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ እናንተ ላይክና ሰብስክራይብ ስታደርጉኝ የምትቀጣጠሉኝ እኔ እውነት ለመናገር አይለፍላችሁ ብያችሁ እንዲህ ያልፍላችሁ ፈልጋለሁ ግን አድርጉኝ በቃ እርግማን አትፈሩም እንዴ ቢያንስ እንዴ ፈጣሪያችሁ አትፈሩ ለእኛ በታዝኑልን እንኳን እርግማንም ፍሩ ነግራችኋለሁ እንዳታጥቡ ለማንኛውም ሀይሚ እንግዲህ ዛሬ የተናገረችው ነገር ሰምታችሁ እናንተ ወራዶች እናንተ ወራዶች ማለት ነው። የበላችሁ የበላው ቸኮሌት ራሱ ሳይቀር መልስ አላችሁ። እኔ ሳልሆን ሕፃን እናንተ ናቸው አለቻችሁ ማለት ነው። እናንተ በቁማቸው ቦታ ያበርገን ሁላችሁም ግን አይደላችሁም እና የብሩኬና የሀይሚ ደጋፊዎች በጣም ጥሩ ሰዎች ናቸው። በስንት አንዶች ናቸው የተበላሻችሁ። ስለዚህ ወደ ራሳችሁ ተመለሱ ማለት ነው። በእኛ ራሱ በግሬስ ፋሚሊ በአብርሃምና በሩታ የተወሰነ የተበላሹ አለው። እናንተ መቼም አትመለሱም። አንዳደሮች እናንተ መቼም መጀመሪያ ተመለሱ የምሬ የደብራቸውና ሩታን ከመሳደባ ትቆጣውን በእጅ በልታቸው ራሱ ብትሳደቡ አይቻችኋለሁ። እኔ በእጅ በልታ የተሳደበች ሴት አይቻለሁ። ውድ ቤተሰብ እና አብርሃም ያው ተስፋ እንደቆረጠ እንግዲህ እንደተናገረው ከዚህ በኋላ እኔ ለፍች ያለው። ሲቀጥል ደግሞ ነፃነት ከአምሮዬም ከምንም የለችም ረስቻት አለው። ምንም አደለችም በህይወቴ የወጣች ሴት ናት። ሲቀጥል ደግሞ ያንን ነገር አድርግ ብያት አይደለም ቪዲዮና ፎቶ ስትፖስት የነበረው ብሎ እንግዲህ ያችኝቱ አላድቁ ይኸው ተጠልተሻል። አየሽ አይደለ እና የነጻነት ደገፍ ደግሞ እንዳትሳደቡ ዝም ብላችሁ አፋችሁን እንዳትከፍቱ የምሬ ነው ብላችሁ አሁን ልጅቷ ከማን እንደወለደችው ዱቀት አድርግላችሁ አብርሽ እንዳፋድድ እኔም ነግበኝ ተባዱት። የምሬ ነው የምላችሁ ተባዱት። ና እዛ ትናገር ራሷ ትቻለ ራሷን እና ያው አትድረስብኝም አልደርስም ብሎ ሳይሆን ይቅርታ ጠይቀህ በአግባብተህ በቅርቡም ደግሞ ችግራችሁ ፈታችሁ እንደምትገናኙ ተስፋ እናደርጋለን። ስለዚህ አግባብተህ መምጣት እንጂ እኔ እውነት ለመናገር የሀይሚና የብሩኬ ባየውበት የሁላችሁም ነገር በአንድ ሳይድ ነው የያዝኩት ማለት ነው። ምክንያቱም እንዴት ተብሎ ለምሳሌ ሰውኮ የሆነ ችግር ሲኖርበት ከሚዲያ ጀርባ ይጨርሳልና፣ ሀይሚ እየሳቀች ነበረ ስትሞልጮ ነበረ ለብሩኬ እሺ። ብሩኬ ደግሞ መጣ እየሳቀ ነበረ ኮንሰንትሬሽን፣ ለምንድን ነው እናንተ? ለልደትሽ ራሱ ሳትጠርኝ እባክሽ እንዳታከብሪ። ስጦታው ደግሞ መልሶልኛል እናንተ። ስጦታው መልሶልኛል እናንተ፣ ግን ተው በቃ እናንተ፣ ችግር የለውም። ግን ብሩኬ ግን አመሰግናለሁ፣ ስጦታው መልሶልኛል ብላ እንግዲህ አመሰግነችው ብሩኬ። እናንተ ለእናንተ የምንጠብቃችኋል እናንተ ሞኙ ለማ ምን ጠብቃቸዋል የምትሞላለች የምትሰዳደቡት በተለይ ሀይሚ የምትሰድ ማለት ነው የምር ተበልታቸዋል ባጭሩ የተበላቁ ማለት አንዳንድ ልጆች ተሳዳቢዎች ናቸው ና ዛሬ የመጣችሁ ደግሞ ደስ አትል ደስ ለመናገር ደስ የማትለኝ የምትሞላቀቅ ሴት አልወድም። ሴት በመሆኗ ማለት ደግሞ ዛሬ መታ አዲሱ ከመሆኗ አደለም። ምን አደለ ነው ባል ነው እና አብርሽ ሚስት ናት አብርሽም ደግሞ የሩታ ሚስት ምንድን ነው ባህል ማለት ነው። ስለዚህ ይሄ ደግሞ የማይሻር እውነት ነው። አምናችሁ ተቀበሉ። ዝም ብላችሁ አትሰዳደቡ በራሳችሁ ና ያው ልክ ልካቸው እየተነጋገሩ ነበረ እውነት ለመናገር። ሲቀጥል ደግሞ ጋይስ ካሜራማንስ ሚፍታ ካሜራማን ማን ነበረ ማን ነበረ? ለእናንተ ጥያቄ። ሲቀጥል ብሩኬ ደግሞ በየትኛው ሰዓት ፎቶ የፖሰተው ስንት ሰዓት ነው? ቀን ቀን ነው፣ ስምንት ሰዓት ወይ ሰባት ሰዓት ተኩል አካባቢ ነው ያ ፎቶ የፖሰተው። ሺ ሚፍታ መጣና ስንት ሰዓት ነው ቪዲዮ ፖስተው? ሁለት ሰዓት ነው ገና ሲሆን ቪዲዮ ቪዲዮ ከተፖስተ ሁለት ሰዓት ሆኖታል። ስለዚህ እነዚህ ልጆች እናንተ ለመፈተሽ ቢሆንስ የትኛው ነው ጠላት የትኛው ነው ወዳጅ የሚለው ቢሆንስ? ሲቀደ ደግሞ ፕራንክ እየተደራረጉ ቢሆንስ ወይም ደግሞ ስራ እየሰሩ ቢሆንስ ብላችሁ አታስቡም? እንደነሱ ለክፉ የሚደራረሱ ወይም ደግሞ አሳልፎ ለህዝብ የሚሰጡ ሰዎች አይደሉም። በነገራችን ላይ ብሩኬ የትኛውም ሰው ሰርቶ እንዲለወጥ የትኛውም ሰው እንዲያድግ የሆነ ጉጉት የሚጓጓ ልጅ ነው ማለት ነው። እሱ ምንድነው እንዳትጣሉ፣ እናንተ አረብ ሀገር ነው ያላችሁት፣ ኢትዮጵያ ውስጥ አደላችሁም። በእኛ የመጣ ማንንም እንዳይጣላ። ሲቀጥል ሚስቱን የሚያስከብር አያቸው አደለ? ገና ሳይጋቡ ሚስቱን የሚያስከብር ጀግና ወንድ ነው። እሱም ጀግና የምለው በምንድን ነው? እንዳትሰድቧት፣ ዛሬ ራሱ ደገመው እንዳትሰድቧት፣ ሀይሜን በጭራሽ እንዳትነቋት አለ አያቸው አደለ? ባል ብለው ዝም ነው አበቃ። እኔ እውነቴ ነው የምላቸው ነቱ መናገር ጥሩ ነው፣ አንዳንዴ ማለት ነው። እና ሚዲያ ላይ የትኛውም ሰው ሰርቶ እንዲለወጥ የሚፈልጉ ዩቱበሮች ቢኖሩ እኔ እስካሁን ድረስ ካየኋቸው እነ አብርሽና እነ ብሩኬ ናቸው። እንትን እያሉ ያሉት ማለት ነው፣ እንዲሰራ የትኛውም ሰው ቢሰደሙ ምንም ቢባሉ። እና አንዳንዴ ቱበሮች እንግዲህ እየዋሻችሁ ትገኛላችሁ። ሀይንትና ዳኒ ምንድን ነው ልደት ሊያከብርላት ነው እያላችሁ ነው። እና ያላየች ነገር አትናገሩ። መረጃ ካላችሁ፣ እሽ በመረጃ እንጂ ያለ መረጃ አትስሩ። ተብላችኋል፣ ሰምታችኋል ቸኮሌት ትመደሰ ደባላችሁ በተሰጣችኋለች እናንተ ልጀት ዋኮ ማለት ነው እናንተ ባደረጋችሁት ነገር ነው እየመለስ እየመለጥፍ አድርጋ እየመለሰችላችሁ ያላችሁ እና አናውቅም። እን ዩቱበሮች ደግሞ አብዝታችሁ ነበር የምር እንዴ! እንደ ጨረሻ በዛች ሰው እኮ ማድረግ የማይፈልገው ነገር እንዲ ያደርገው ነው ምር ገፋፉት። እነሱ እኮ እንደ አይዲያ ይጠቀሙታል፣ ያንን ማለት ነው። ስለዚህ እንደዚያ ጥሩ አይደለም እና ያኔ ሴትም ከመሆኑ አንጻር ሰው ዘንድ እንድትጠላ ባይደረግ ደስ ይለኛል። ለነሱ መስሎ አይታያቸውም፣ በነገራችን ላይ ለነሱ መስሎ አይታያቸውም። ነገር ግን ህዝብ ላይ ማለት ነው እኛ ብዙዎቻችን የነቃን ሰዎች አይደለንም፣ ነቅ አይደለንም። ስራም ይሆን ድራማም ይሆን ፕራንክም ይሆን ምንም ይሆን ያ ሰው ያዋጣኛል ብሎም ሰራው ይሆን እኛ አይገባንም፣ ለነሱ ግን በደንብ ይገባቸዋል፣ ይተዋወቃሉ። ስለዚህ ያ ያ ስላለ ሰው ዘንድ እንዲጠላ ባይደረግ፣ እንደዚ አይነት ነገር ባታመጡባቸው፣ እንደዚ ነገር አይዲያ ባትሰጡ ደስ ይለኛል ማለት ነው። እና ብዙ ነገር አቀብና ባብራቸው የምታመጣላቸው ይለፍላችሁ። ስሩ፣ ጠንክሩ፣ ጎብዙ፣ በርቱ። ነገር ግን የሆናል አይደል አንዳንዴ በህይወት ዙሪያ ምናምን ህይወትሽ አጠፋሻለሁ ምናምን አድርግሻለሁ ምናምን። ኧረ በጉልበታችን እራሱ የሰራነው በረከ አልሆነልንም። በአሁን ሰዓት እንዴት ቀልድ አላቸው። ደ ዋሽተን ከምናመጣ እና ካልሆነ እኔም ውሸት እቀጥላለሁ። ምክንያቱም ሰብስክራይብ እራሱ አልንቀሳቀስም ብለዋል። እና ምን ብዬ እንደ መዋሽ በራሴ ዙርያ እንትን እልና በደንብ አድርገን ለመዋሽ ግን እኮ ሳይዋሽም ውሸት ትልሆናላችሁ። ይኸው አሁን ዛሬ እሳዬ ሰሞች የሚባለውም የነጻነት ባል መጣ። ለማንኛውም የአብርሽ ንግግር ከሰማችት ከሆነ እንግዲህ በቡዜ ቤት ያው ትቷት ወጥተዋል። በእርግጥ መጨረሻ አካባቢ ብዙም አደለም ዛሬ ቪዲዮ የተሰራው ነገር ግን ተስፋ እንደቆረጠ አይነት ነው እና ሩታዬ፣ ወደ ቤትሽ ተመለሺ፣ ታረቂ ከባልሽ። የሚያዋጣሽ ባልሽ ነው፣ የሚያዋጣሽ ባልሽ ነው። ምልሽ ትዳር ካያዝሽ በኋላ ልጅ ከተፈጠረ ያው ቤተሰብም ያናክል ለእኛ ቦታ ይኖረዋል ብዬ አላስብም እኔ እኔ ግልጹ ለመነገራችሁ ውድ ቤተሰቦች ሆነት ለመናገር ልጅ ካለ

ትዳር ይዛችሁ ትዳር ከፈታችሁ በኋላ መለሳችሁ ከቤተሰብ የሆነ ሸክም ነው። ለእናንተም ደስ አይልም እና በተለይ ልጅ ካለ ብቻችሁ ከሆናችሁ ራሳችሁ ችላችሁ ወጣችሁ ትገባላችሁ። ልጅ ካለ ደግሞ የእናንተም ልጅ ጨምር ነው እዛ ለቤተሰብ ሸክም የምትሆኑት። እና እንደዛ እንደዛ አይነት ነገር አለ። ያ ደግሞ እንደማይፈጠር እኮ አውቃለሁ። ዝም ብዬ ልለፍልፍ ብዬ ነው እንጂ ጋይስ። እና ሩታዬ፣ ታርቁ በቃ ታርቁ። የመሪሳ ለቻል እኮ እና ያው በፍቃደኝነት ልክ ልካችሁ ብትነጋገሩም ደስ ይለኛል። ማለት እየተሳሳቃችሁ ማለት ነው። ልክ እንደ ብሩኬና ሀይሚ ማለት ነው እና ፍቅር ነው እየተሳሳቁ የሚነጋገሩት የምትሉ ደግሞ ቪዲዮዋቸው አታውም። ተሳስቀው እንደዛ በፍቅር ተሳስቀው ቢመጡ ቪዲዮዋቸው አታውም። ስለዚህ ልክ ልካቸው ይነጋገሩት አያላቸው። እኔ ፈታ ነው እያደረገኝ ያለ ዚህ ሰሞን የሀይምና የብሩኬ የቪዲዮ ምክንያቱም ከዚህ በፊት አልከታተላቸውም ነበረ የምከታተለው አብርሃምና ሩታ ብቻ ነው ብቻ ነበር። አሁን እነዚህ ጨምሬያቸዋለሁ። ለማንኛውም ሰላም ሆኑ።